እምልህ ብራዘር፣ ስራ ሄደው አሁን ወጣ። ወደ ስራ እና የስደት ኑሮ እንዴት ነው? የስደት ኑሮ እንደምታየው እንግዲህ እየለመድነው ነው ወዳጅ ግን መጥፎ አጋጣሚ። አንዳንዴ እንደዚህ እኮ ቀን ሲጥልህ እኮ እንደዚህ ነው። ቀን ጣለ። እኔ እምልህ ምን ሆነህ ነው ግን እንደዚህ አደረገችው? ጠጥታ ነበርን። ጉዱ ብዙ ነው እባክህ። ምንድነው የደበቀ ሚስጠር አለ። እንዲ አንድ የሰራሁት ፋውል ነበረ። ችግር የለውም፣ ነገር ከሰናይት ጋር ከሰናይት ጋር ምን? ያው አብረን ተኝቶ እኮ ደርሳብን ከእህቷ ጋር በስመ አብ ወልድ። መቼም ታውቃለ፣ በየቀኑ ካለ ካለድረ ያመኛል። ማርታ ደግሞ እንደምታያት በየቀኑ የምትፈቅድ ሴት አይደለችም። ታዲያ ምን አጠፉ? ምን አይነት ጋኔል ነው የተጋባ እባክህ። ደሞ እንዳደርግ ያስገደድ ሁለት ምክንያቶች ነበሩ። ምንድን ናቸው? የመጀመሪያው የዛን ቀን ሄለንን ስደውልላት ፕሬል ላይ ነኝ ምናምን አለች። ከዛ ደግሞ ቤት ስማጣ ሰናይት ደግሞ አጓጉል ነገር ስታደረግብኝና በቃ ስታነሳሳይ ምንም ማድረግ አልቻልኩ። አረ ምን አይነት ዘመን ላይ ነው የደረስነው ጎበዝ? አረ ምን አይነት ዘመን ላይ ነው በቃ እውነታው ይሄ ነው። እሺ ተዋ። ሴት ናት አለች አዛ ሆቴል አልጋ ይዛ። እንደዛ ከሆነ ታዲያ ለምን ተለያያችሁ? ለትንሽ ቀን ራሴን ማዳመጥ ስለምንፈልግ ብቻዬን መሆን እፈልጋለሁ ብላ እና ዝም ብላ ነው የወጣችሁ። ልብስ አልያዘችም ማለት ነው። ከማርታ ጋር ክፉና ደጉን ስንነጋገር እሷ ሹልክ ብላ ወጠት። በዛ ነው የተረፈችው። ብራዘር እምልህ ነገሮች እስኪስተካከሉ ድረስ ለምን ጋ አቆየሁ። ወንድምህንም ባታስቸግረው አሪፍ ነው። አንተና እንደዚህ ጉድ ያረክ የባህል መድኒት ተጠቀም ተጠቀም ብለህ ጉድ ይሰራል። በል በል አንተ የቤትን አመለዛው ከኔ ጋር አታነካከ ደግሞ ብለብለ ትለኛል እንዴ? ማርቲ ነገሮችን ቀለል ትሻያቸው። እንደዚህማ መጎዳት የለብሽም፣ ማዘንም የለብሽም። በህይወታችን እኮ በጣም ብዙ ችግሮች ሊገጥሙ ይችላሉ። እሺ ማርቲ። ኧረ ምን አይነት እድለቢስ ነኝ! ምን አይነት እድለቢስ የሆንኩ ጉዞ ነኝ እንዴት በመወዳት እህቴ ይመጣብኛል? እንዴት ማርቲ፣ አስገድዷት እንዲሆንም ይችላል እኮ በሷም አትፍረጂ። እስኪሁን በቃ ተረጋጊ። አይደለም እባክሽ በፍቃዷ እንዳደረገችው እኮ ነው ያየዋት። ማርቲ አሁን በፈጠረች በቃ ተረጋጊ፣ እኔንም አታስጨንቂኝ። በቃ ነገሯ እንዴ ተፈጠረ አይደል እንዴ በአንቺ ነው ተጀመረ። እንኳንማ የእንጉርስ አዳይ ሞተች። በፈጠረች በቃ ማርቲ ተረጋጊ። አሁን ምን ማድረግ እንዳለብን እንወያይ በቃ ከርሽ እንዴት ልረጋጋ ማለት በእኔ ቦታ ወረስኩ ስለላይ ነው። በጣም ከባድ ነው ይገባኛል። ሰው እኮ ከዚህ የበለጠ በጣም ብዙ ችግር ይገጥመዋል። ነገር ግን ችግሩን ለማለፍ ራሱን ማጠንከር አለበት። ደግሞም የሚሻለው መፍትሄ መፈለግ ነው። እንዳይ ከምታይ የምታይ ነብረት ላይ ኖር ሰርች ይባላል። እባክህ እባክህ ጌታዬ ይቅር በለኝ። እህቴን ይቅርታ የምጠይቅበት ድፍረት ስጠኝ የእሷንም ልብ አራራል። ዳግመኛ ወደዚህ አይነት ኃጢአት እንዳልገባ በትዳሬ ላይ የተፈጠረውን ችግር አንተ በጥበብ ፍታልኝ። ሁለታችንም አንድ እንድነት ፈረስተናል። በተለይ ደግሞ አሁን በንሳ አባታችሁ በኩል ቅርታ አልጠይቃትም። መቼም የንሳ አባቷ ስልክ ይኖርካል። ጥሩ ሀሳብ ነው፣ ግን ነገሩን ለሳቸው ለማስረዳት ሞራሉ ይኖርሻል? ከመድፈር ውጭ ምንም አማራጭ የለኝም። ከአንዷ እህቴ ጋር ተቆራርጬ መቅረት የለብኝም። ከባለቤቴ ጋርም ቢሆን በግልጽ እናወራለን። እንዲህ ምን እያልሽ ነው? ባለቤትሽ ደግሞ እዚህ ውስጥ ምን አገባው? እሱ ነው ባክህ ከዚህ ሁሉ ችግር ውስጥ የከተተኝ። እንዴት ከተጋባም በኋላ ምንም ልንጣጣም አልቻለም። የስንፈተ ወሲብ ችግር አለበት። ሁሌ አልጋ ላይ እንዳልተጣጣምን ነው። አንቺ፣ ይህ ችግር ሁሉም ወንድ ላይ ነው ያለው ማለት ነው? አይ ማለት ብዙ ወንዶች እንደዚህ ሲያወሩ ሰማለሁ። ለዛ እና ከባልሽ ጋር ስላለች ነገር ምን ወሰንሽ? መጀመሪያ ያለብንን ችግር ሁለታችንን ቁጭ ብለን እናወራለን። ከዛ በኋላ ግን መፍትሄ የሚያይኖረው ከሆነ ሁለታችንም መለያየት። በጣም ቆራ ሰው ነሽ በእውነት ውሳኔሽን በጣም አደንቃለሁ። አብዛኞቻችን ሴቶች በባህል ተጽዕኖ ስለ ወሲብ ጉዳይ ከባሎቻችን ጋር እናወራ እሱማ፣ ልክ ነሽ። ግን ደፍረሽ የኔና ያንቺ ጉዳይ ትነግሪዋለሽ? አ ያንተና ይህንን ጉዳይማ ከንሳ አባታችን ውጪ ለማንም ሰው አንናገርም። አይ የምናገር ይመስልኝ እኮ በጣም ገርሙ። በስሜ ገፋፍቼ እዚህ ችግር ውስጥ ስለከተትኩ ይቅርታ አድርግልኝ። አረ፣ ችግር የለውም ምንም ቢሆን፣ አንቺ ብታስብበት ማድረግ አልነበረብኝ። በል አሁን የንሳ አባታችሁን ስልክ ስጠኝ። ስማቸው ቀሲስ እንባቆም አሁን ደፍረህ ይቅርታ ከመጠይቅ ውጭ ምንም አማራጭ የለህም። ደፍሬ እንዴት አይኗን ማየት ይችላሉ? ሞራል ውስጥ ከየት ላምጣው? በእርግጥ የሰራው ስህተት ቀላል አይደለም። የሰው ልጅ ሆኖ ማይሳሳት የለም። ይልቅ እሺ ለምን አንተ አታናግርልኝ? ማርቲ ባለጌ ወንድን ለመበቀል ዋነኛው መንገድ በሌላ ወንድ ማስቀናት ነው። ልክ ነሽ። ግን ደግሞ እሱን ለመበቀል ብዬ ድጋሚ ከማይረባ ወንድ ጋር መሆን አልፈልግም። እሱም በእኔ ጣዩ። እኔ እህትሽ ጥሩ ስነምግባር ያለው የማውቀው ወንድ አለ። በእኔ ጣዩ የብሬን እኮ ነው እስኪ እንግዲህ የእግዚአብሔር ፍቃድ ይሆናል። እንደውም ከነገ ወዲያ ነጻ ስለሆንኩኝ ወደ ዘጠኝ ሰዓት አካባቢ አስተዋውቃችኋለሁ። እሽም። እንዴ፣ ቆይ አልቸኮልሽም ማርቲዬ። ጊዜ ታክሲ አይደለም ቆሞ አይጠብቀንም። መፍጠን ነው። ስለ ልጁ ባህሪ ግን በእኔ ሆንብሽ እርግጠኛ ነኝ። እሱማ ልክ ነሽ፣ ግን የቸኮለ ነገር ያው እንከን አያጣውም ብዬ ነው። ችኮላ ማለት እኮ የኋላ ታሪኩን አታቂ ወንድ ሲሆን ነው። እና እኔ እኮ እያልኩሽ ያለሁት አላውቀውም ነው። እኔ ማለት እኮ የልብ ጓደኛሽ እህትሽ ነኝ አይደል? ስለዚህ እኔ ያወቅኩት ማለት አንቺ አወቅሽው ማለት ነው አይደል? ቆይ ነው ወይስ በእኔ አትተማመኝም? እተማመንብሻለሁ እኮ ግን ግን፣ አያስፈልግም። ሌላውን ልጠብሰሽ። እዚህ ቤት ገብቶ ሲቃጠል እናሳየዋለን። ታይኛለሽ ወይ አንቺ አባቴ ይሙት። ይሄ ሰለሞን የተባለ ሰው ልኩን ካላሳየው እኔ ማኪ አይደለው፣ ታያለሽ። አረ ማርቲቶ ሎሆ ምንሽ ነው ጠብዛ ዶቶ እንዴት ነው ብሎ ወደኝ መስሻ ዘንጠሻ ዘንጠሻ ዘንጠሻ። እኔ የምልሽ ግን እንዴት ፍቅረኛ የለውም እስካሁን? እረ እሱ ለትዳር የምትሆነውን ሴት ነው የሚፈልገው። ይህ ማለት የሚያስተምራቸው እትና ወንድሞች ነበሩት፣ እነሱ አሁን ተምረው ለቁም ነገር በቅተዋል። ስለዚህ ተራዊ እሱ ነው አሁን ትዳር ያስፈለገ። በቃ እንደዚ አይነት ቁም ነገረኛ ከሆነ በእውነቱ ጥሩ ነው። ደግሞ እንደ አብዛኛዎቹ ወንዶች ይሄ ከስራ ውጭ የተሰብስበ መጠጥ መጠጥ አትሱስ ምናምን የለበት፣ እንዲህ ክበሽ ክበሽ ግን በኋላ አንቺ ይህን ያልትጠራጠርኛልሽ እንዴ? ማኪ ባንቺ ማተማመናለሁ። ያው ለጨዋታ ያክል ነው። በይ በይ በይ፣ ነው የሚል ደርሻለሁ ብሎ ከደወለ በጣም ቆይቷል። አናስጠብቀም። ሄሎ ማኪ፣ ቆያችሁብኝ እኮ አልደረሳችሁ። እኔማ ስትቆዩብኝ እኮ ወክል አድርግ ብዬ ወጣ ብዬ እንትን አልኩኝ አስጠበቅን በጣም። ታየሴት ነገር ደግሞ ወንድ ልጅ ትንሽ ሲጠብቅ ነው የሚያምርበት ልጅ ይባላል። በተለያዩ ውስጥ እኮ ብዙ ነገሮች ይከሰታሉ፣ እና ሀይቀት ሰባ ብሎ መኖሩ አይሻልም? ነገር እየደጋገማቸው አታንሱ። በቃ ታሁኝ እሱና ይሄ ነገር ያበቃ ነው። በፈጠርሽ ተረጋጊ። እኔ ቁስድሽን ለማንሳት አይደለም የመጡት፣ ያው እንደ ጓደኛ ተዳራችሁ ሲፈርስ ማየት ስለሌለብኝ ነው። ይስሐቅ፣ እኔ በዚህ ጉዳይ ማንንም ማናገር አልፈልግም። እባክህን የረሳሁትን ነገር እያነሳ አትረብሻኝ። እባክህን ተወኝ። ቆይ ለምን አትወኝም? ይሁንሽ፣ ማርቲ፣ ተረጋግተሽ አዳምጪ። እኔ ችግር የለም ተወሻለሁ። በቃ ሌላ የምታወራኝ ነገር ከሌለ ተወኝ። እኔ እምልሽ እንደው የሆነ አደጋ ቢደርስበት ቢታመም አታስታምኚም ማለት ነው? ይህ ምን አደጋ ነው የምታወራው? ቆይ ነውር መስራትና ህመምን ምን አገናኛቸው? ያው እኮ ነው ማርቲ፣ አንዳንዴ እኮ የአእምሮ መወቃወስም እኮ አለ። የአእምሮ ህመም አለበት ለማለት ነው? ምንም እኮ ባሌ ነበር አውቀዋለሁ። ሙሉ ለሙሉ ጤነኛ ነው።

በእናት ቆይ ግን ስለ እኔ ምን አለች? አይደለም፣ ያለውን ሁኔታ ለማወቅ ብዬ ነው። ማለቴ ስሜቷን ለመረዳት ያህል። እንግዲህ በቃ አልተሳካም ማለት ነው። እሺ ቻው በቃ ቻው። ሄሎ እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። አለሁልሽ እንዴት ነሽ? ትናንትና ቢዚ ሆኚ አልደወልልሽ ቀረሁ አሁን። እኔማ ጠብቂኝ ነበርኩ ታዲያ ለምን አልደወልሽም? ያው ድንገት ስራ ላይ ከሆንክ እንዳትረብሽ ብዬ እኮ ነው ነገ ባለፈው ከተዝናናንበት ሆቴል ለምን አንገናኝ አይ ከዛ እንኳን አልመጣም ግን ምሳ ሰዓት ናና ስንጫወት ብለን ትሄዳለህ ሰው ቢመጣብሽስ በነፃነት መዝናናት እንድንችል ብዬ እኮ ነው እሱ እንኳን ሀሳብ አይጓ እኔ ቤት ማንም ሳይደውል አይመጣም እሺ ልክ ስድስት ሰዓት ሲሆን ቆንጆ ምሳ ሰርቼ ይጠብቃለሁ ያው ቀጠሮ ግን ይከበራል አደራ እሺ እሺ ደጆ ሰላማል ይሄ ማኬ የደወለች። ሄሎ ሄሎ፣ ማርቲ እንዴት ነሽ ማኬ? እግዚአብሔር ይመስገን። እኔ ምልሽ ማርቲ፣ ከልጁ ጋር እየተደዋወላችሁ ነው እንዴ? አዎ ባክሽ፣ እንደውም ዛሬ ቤት ምሳ ልጋብዘው ቀጥራለሁ። አረ ባክሽ፣ በቃ ፍቅር መስራት ተጀመረ። አዎ አንቺስ፣ እንድንጀምር አይደለፋትሽ። እውነት ነው፣ ደስ ይላል። እኔ ደግሞ ነገ ምሳ ጋብዝሻለሁ። በቃ አሁን ስራ ልገባ ነው። እሺ ቻይኔ፣ ቆንጆ ቻው። ማቲ፣ ብዙ ጊዜ ሀዋሳ ሄዳለ ማለት ነው? አንዳንዴ ለመስክ ስራ ምናምን ሄዳለው። ሀዋሳን ግን በጣም ነው የምወዳት። ከሄድኩ ግን በጣም ቆየው። ምን ችግር አለው? እንደውም ሲሄድ ለሶስት ወይ ለአራት ቀናት ተዝናንተን እንመጣለን ደስ ይለኛል። እኔ የምለው ባለፈው የተዝናናንበት ሆቴል አልተመቸሽም እንዴ? እረ አሪፍ ነው። ያው ቤት ምሳ እንድንበላ ስለፈለግኩ ነው። በጣም ባለሙያ ነሽ። ጠረዋግ በእውነት ጣፈጠ ማለት ነው። በጣም በጣም። በእውነት እንግዲህ ምግቤ እንዲህ ከጣፈጠ ቡናዬን ደግሞ ቆንጆ ቡናዬን አፍልቻ ነው ነው አሁን አብረሃት የነበረችው ልጅ የት ነው የምታውቃት? ማርቲ? አዎ ማርቲ። ፍቅረኛ ይልጅ ፍቅረኛ? እርግጠኛ ነህ?